ክቡራትና ክቡራን እምነት ሰሚ ነው አካሉ ነኝ። እምነት ሰሚ ነው አካሉ ዛሬ እንግዲህ እንደተለመደው አዳዲስ ነገሮች ባይሆኑም ያው ከፀሐይ በታች አዲስ ነገር የለም። የነበረውን እያስታወስ ናችሁ በቃ የትኛውም ምሁር አዲስ ነገር አይነግራችሁም። ከፀሐይ በታች አዲስ ነገር የለም። ግን ትንሽ ቀየር ያለ ሀሳብ ምልከታ ምልከታውን የራሱን ሀሳብ በመጨመር ይነግራቸዋል። የራሱ ሀሳብ ደግሞ ከየትም የመጣ አለም ከማህበረሰቡ፣ ከቤተሰብ፣ ከተለያዩ ቦታዎች የወረሳቸው ከትምህርት ቤት ከመጻሕፍቶች ላይ የወረሳቸው ነገሮች ናቸው እና አዲስ ነገር ከፀሐይ በታች እንደሌለ አስቀድሞ ጠቢቡ ተናግሮታል። ና በጣም እኔ አንዳንድ ነገሮች እንታዘባለሁ ኛ ያለኝ ና በቲክቶክ መንደርም በዩቲዩብ ላይም የተለያዩ ቦታዎች ላይ ሰዎች አንዳንዶቹ ሰዎችን በማዝናናት በማሳቅ ስራቸው ላይ ትኩረት አድርገው ሰዎችን እያዝናኑ እያሳቁ እነሱም ኑሯቸውን የሚኖሩ ሰዎች አሉ። አንዳንዶቹ ደግሞ የሰውን ገመና በማጋለጥ ከሌ እንደዚህ ሆነ ከሌ ራቁቱን ከሌ እንደዚህ ሆኖ እንደዚህ ተገልብጦ ሞቶ ታሙ አይነት ነገር የሰዎችን ባዮግራፍ በቃ እነሱን ስማቸውን በሚያጠለሽ መልኩ የሚጠቀሙ ሰዎች አሉ። አንዳንድ ሰዎች ደግሞ ሰዎችን በመሳደብ ሰዎችን በመሳደብ ሰዎችን በማንቋሸሽ ከፍ ዝቅ በማድረግ በማጥላላት ላይ ተመርኮዙ የተለያዩ ሰዎች አሉ። እና ሌሎች አይነት ሰዎች ደግሞ ምንድን ነው በቃ አስተማሪ ነገር ላይ ብቻ ትኩረት በማድረግ ሰዎች አየላቸው አላየላቸው ሳይጨነቁ አስተማሪ ነገር ላይ ትኩረት በማድረግ ሰዎችን ለማስተማር ጥረት የሚያደርጉ ሰዎች አሉ። እና እኛ ሚመችን የትኛው ነው? ምንወደን የትኛው ነው? የሚወደው ልቦናችን የሚፈልገው በቃ ስታዩት ደስ ደስ የሚላችሁ ደስታ የሚሰማችሁ ፈን የሆኑ ቪዲዮዎችን ስታዩ ፈን ትሆናላችሁ፣ ወይ ሰዎችን የሚያጥላሉ የሚሳደቡ ሰዎችን አጉል ጉረኛ ሰዎች አሉ። በጣም ጉረኛ ጉረኛ ሰዎችም አሉ አሉ፣ ይሁን ሁሉም እንደ ሙዱ ነው። በነገራችን ላይ እብድ እንደ ሙዱ ነው። እብድ እንደ ሙዱ ስለሆነ ሁሉም ሰው እንደ ፍላጎቱ የፈለገውን ነገር ማድረግ ይችላል። ነጻ ፍቃድ ነው። ስለዚህ በነጻ ፍቃድ፣ በዚህ ነጻ በሆነ ዓለም ውስጥ የትኛውም ሰው የሚፈልገውን ነገር መስማት የሚፈልገውን ነገር ደግሞ ማየት ይችላል እና በነጻ ዓለም ውስጥ ስለምንንቀሳቀስ እኛም የዚህ ነጻ ዓለም ነጸብራቅ ሰዎች ስለሆንን የትኛው ይመቻችኋል እናንተ? እኔ በተለይ በተለይ ትኩረት የማደርገው ሲሪየስ የሆኑ ጉዳዮች ላይ ነው። ቁም ነገር አዘል የሆኑ ፕሮግራሞችን አያለሁኝ። ዋዛ ፈዛዛ ምናምን ነገሮች አይመቹኝም፣ አላይም ብዙ ጊዜ ግን ቢሆንም ቢሆንም ቢሆንም እናንተም የሚመቻችሁን ነገር እንግዲህ ከእኔ ሀሳብ ጋር የሚስማማ ሰው ይህን ሀሳብ እየሰማ ይቀጥላል። ና እንትን ነው። አሁን አንዳንድ ሰዎችን ስትመለከቱ ዛሬ ሌላ ነገ ሌላ ይሆናል። እኔ በእርግጥ እስማም አለውኝ ዛሬ አሁን አንድ ሰው ያመነበትን አመለካከት ሊያራምድ ይችላል። ነገ ደግሞ አይታወቅም። የሰው ልጅ ካልሞተ በስተቀር ያው ሀሳብ ይቀይራል ነው የሚባለው። ና ያልሞተ ሰው እንደሚባለው ሀሳብ ይቀይራል ና ስለዚህ፣ የሰዎችን ሀሳብ መቀየር ዛሬ ኦርቶዶክስ ነገ ሙስሊም ከነጎዳ ጴንጤ መሆናቸውን ብዙም እኔ አልነቅፍም። ምክንያቱም ሰው እብድ እንዳመሉ ነው ብያቸዋለሁ። እብድ እንደሙዱ እንደሙዱ ስለሆነ ምንም ችግር የለውም። እዚህ ጋር የሆን የማኛን ለመንካት ፈልጌ አይደለም። ያው እሱም ማንኛውም ሰው ያው እብድ እንደሙዱ ነው በጥቅሉ ማለት ነው። አሁን ችግሮችን የመፍታት ዘዴዎችን ካልተጠቀምን የሌላ ሰው እንትን እኛ ላይ ችግር እየሆነብን ይመጣል ማለት ነው። ስለዚህ እዚህ ጋር ምድ የሚለው ማንም ሰው ምንም አይነት ችግር የለብኝም ለማለት አይችልም ይላል። ሁሉም ሰው ችግር አለበት፣ ችግር አለበት። ስለዚህ ችግሮችን የመፍታት ዘዴን ነው መጠቀም ያለብን። ስለዚህ አሁን እንትና ጴንጤ ሆነ እንትና ኦርቶዶክስ ሆነ እንትና ሙስሊም ሆነ አይደለም የእኛ ዋናው ሀሳባችን እብድ እንደ ሙዱ ነው። እኛም እንደ ሙዳችን ነው መንቀሳቀስ ያለብን። ይህን በምን ትይዙታላችሁ መሰላችሁ? አንድ ታዋቂ የኦርቶዶክስም ይሁን የሙስሊም የጴንጤም ይሁን የየትኛው ሃይማኖት ሰባኪ በጣም ታዋቂ ሆኖ እየሰበከ እየሰበከ እየሰበከ እየሰበከ እያስተማረ ህዝቡን አነቃቅቶ ምናምን ሊይዝ ይችላል። መጨረሻ ላይ ግን ይሄ ሰውዬ በዚህ ሃይማኖት ላይ ላይቀጥልም ይችላል ምክንያቱም ሰው ስለሆነ ደካማ ነው ሃይማኖትን ሊቀይር ይችላል ሃይማኖቱን እሱ ቀይረ ማለት የእኛን አመለካከት ሊቀይር አይገባውም በቃ አንድ ሰው ኦርቶዶክስ ላይ ሲሰብክ የነበረ ሲያስተምር የነበረ ሰው ነገ ተነስቶ ሙስሊም ቢሆን እኛ ሆ ብለን ሄደን ሙስሊም ሳይሆን መሆን ያለብን በቃ እሱ የራሱ አመለካከት ነው እኛም በአመለካከታችን መቀጠል አለብን ማለት ነው ይህ ማለት ምንድነው? በደቦ እንደምንዳ አይነት ሰዎች መሆን የለብንም። ሙስሊምም ሆኖ ነገ ሙስሊሞችን አስተምሮ አስተምሮ ስንት ሀዲስ ስንት ቁርአን ተናግሮ ተናግሮ ነገ ኦርቶዶክስ ሊሆን ይችላል። አይታወቅም፣ የሰው ልጅ አይታወቅም፣ ሀሳቡን መቼ እንደሚቀይር ና ድንገት በሆነ ቅጽበት ሀሳቡን ቀይሮ ክርስቲያን ቢሆን ሆ ብለን በደቦ ሙስሊሞች ክርስቲያን መሆን የለብንም። ማጥናት መመርመር አለብን። አንድ ሰው ደግሞ ከኦርቶዶክስ ብድግ ብሎ ጴንጤ ቢሆን አዎ ጴንጤ ነው ትክክለኛ ሃይማኖት፣ ከላይ ጴንጤ ሆኖ አላለን ጴንጤ ነው፣ እናም ብላችሁ ሆ ብላችሁ በ በደቦ አታስቡ። የግል አይምሯችሁን ተጠቀሙ። ምክንያቱም አንድ ሰው የ የጣት አሻራው እንኳን አይመሳሰልም ሲባል የተለየ ፍጥረት ነው ማለት ነው። ስለዚህ የተለየ ፍጥረት የሆነ ሰው በራሱ በግሉ ብዙ የተለዩ ነገሮች ስላሉት የራሱን አይምሮ ብቻ በመጠቀም ግን እንደ ማህበራዊ ህይወት ከማህበረሰቡ ጋር አብሮ መንቀሳቀስ፣ እንደ ግል ግን ያለን አመለካከትን በግል እንጠቀምበት። ላለሁኝ ይህን ምክር የሰጣችሁ እምነት ሰሚነው አካሉ ነው። እንግዲህ እብድ እንደ ሙዱ ነው፣ ችግሮችን የመፍታት ዘዴ የሚለውን ሀሳብ ከተመቻችሁ፣ ከወደዳችሁት ሰብስክራይብ፣ ሼር፣ ፎሎ፣ ሪፖስት አድርጉልኝ። አመሰግናለሁኝ።